እማይ ጂንባት ይዘኝም አሳይሽ ነበር ውጭ ምን ያልኩሽ እኮ ሜላት፣ ምን ሆነሽ አልተረጋግ እንጂ አረ፣ ያደረግሽውን ሁሉ ዝም ስልሽ ሌላ ተጨማሪ ነገር ደግሞ ያምርሻል ስታሰቢው፣ ከዛ ሁሉ ወርቅ አምሳ ሺህ ብር የሚበልጥብኝ ይመስልሻል? ሰላም፣ እንዴት ናችሁ የነጂ ሆም ኩኪንግ ቤተሰቦች? ደህና ናችሁ ወይ? ኖላዊ ተከታታይ ድራማ 101ን ይሽላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከመጨረሻው አብረው እንቆዩ። ወይዘሮ ባዩሽ ዛሬ ወደነ ሜላት ቤት መታለች። ከተመታችሁን በኋላ ያው ሜላት ስላየቻት እንደ ምን ሆነሽ ነው እያለቻት ነው። ሜላት ዛሬ ለሐና ልጅ የምነግርሻለሁ በማለት ትላታለች። በቃ ባዩሽ ጋር ብዙ የማያልፉ የሚመስል ጊዜያቶችን አብረን አሳልፈናል እና አሁን ለምታደርግብኝ ድርጊት ደግሞ አሳልፌ ያልሳጠኋት ለዛ ነው። እኔ እንደሱ አክፉ አይደለውም ትላታለች። እና ደግሞ ለአባትሽም አንናገርም እና ለሰላም ለምናሴ ግን ልነግረው አስቤያለሁ ትላታለች። እሽማዬ ንገሪው ብላት ወይዘሮ ሜላት ወደ ልጇ ምናሴ በመሄድ ለምናሴ ሁሉንም ነገር ትነግረዋለች። በጣም ይደነግጣል። የእርግብ ትክክለኛ ክስትም እንደሆነች ትነግረዋለች። እንደ እኔ እኮ አውቄ ነበር አክስቴ አክስቴ እያለች እርግብ ታወራለች፣ እና ደግሞ ሁሌ ትጨቃጨቃለች። ለምንድነው ስላት ከአክስቴ ጋ ነው ባክህ ትላለች። እሷ ናት ማለት ነው ተጠራጥሬ ነበረ ይላታል እና ምናሴን እሷ መያዝ አለባት ይላታል አይ ልጄ አይሆንም ብለዋለች ለአባትም እንዳትናገር ለሰላም በማለት ትተዋለች ድንገት ወይዘሮ ባዩሽ ወደ ቤት ትመጣለች ራሷም በጨርቅ ተጠምጥሟል እንዴ ምን ነው በር ላይ አክስትህኮ ነኝ አውቃኸኛል ትለዋለች ምናሴ አውቄሻለው ምን ፈለግሽ በማለትም ያመነጫጭቃታል? የሰማውን ነገር ማመን ስለከበደው እንዴ ይሄ ምንድነው? ሰው ሁሉ ዛሬ ከፍ ዝቅም ያደርገኝ የቤት ሰው አጠቃላይ አብደዋል እንዴ! ትላለች ወይዘሮ ባዩሽ የራሷን ስራ የራሷን ያደረገችውን ራስታ ሰዎችን የበደሉን እያለች ነው። እባክሽ የራስሽ ጉዳይ እኔ የማየጀንባት ይዘኝ የማደርገውን ማደርገውን አቅ ነበር እማዬ ላይ ያደረግሽውን ነገር ሁሉ የማላውቅ መሰለሽ እንዴ? ይላታል። ምን አድርጌ ብላ የሌባ አይነ ደረቅ ሆናለች ወይዘሮ ባዩሽ። ወይዘሮ ሜላትም ስትመጣ ምን ልታደርጊ መጣሽ? ምን ፈለግሽ ትላታለች? እርግብን ያለችበትን ቦታ ሰዎች ነግረውኛል እና ደግሞ ቦታውን እንድናሳይሽ ሀምሳ ሺህ ብር አንጪ ብለውኛል፣ ትላታለች አረ እባክሽ ክሽ ራስሽ ደብቀሽ ደግሞ ብር ትጠይቂያለሽ እንዴ ትላታለች። ያን ሁሉ ካደረግሽ በኋላ የማምንሽ ነው እንዴ የሚመስልሽም ትላታለች። የማመን ያለማመን ጉዳይ የራስሽ ነው። እኔ የምፈልገው አሁን ሀምሳ ሺ ብሩን ስጭኝና እርግብ ያለችበትን ያሳዩን። ከዛ ሁሉ ወርቅ እኮ ሀምሳ ሺ ብር አይበልጥም ትላታለች ወይዘሮ ሜላትም ስለተናደደች ውጭልኝ ትላታለች። ባዩሽም ወታ ስትሄድ ተምቹ እና አሲር መንገድ ላይ እየተከታተሏት ነው። እርግብም ወደ ባለ ሱቁ ትሄድና ወንድሜ አንተነ ባለ ሱቁ ትለዋለች። አዎ ምን ፈልገሽ ነው? ይላታል። ከትራንት ወዳ ሁለት ሁለት ቀን ምንድን ነው ሱቁህ የለህም ነበረ እና እዚህ የተቀመጠ ፖርስ አለ በማለትም ትጠይቀዋለች። እንዴ ቦርሳውን እኮ ባለቤት መጥቶ ወስዶታል። ደግሞ ምን ሆነሽ ነው እንደዚህ እየተሸፋፈንሹ ችግር አለ ይላታል። አይ ዝም ብዬ ነው ትለዋለች። ያስቀመጠውም ወስዶታል ሲላት ትደነግጣለች። ምነው ደነገጥሽ ይላታል። ምንም ብላ ተታ ትሄዳለች። ተምቹም የእርግብን ቦርሳ አቅፎ መንገድ ላይ ቁጭ ብሏል። አሲርም ይመጣል። እንዴ ብለህ ብለህ ደግሞ የሴት ቦርሳ አቅፋ ቁጭ ማለት ጀመርክ፣ በማለት ሙድ ይዝበታል እና ደግሞ ፖርሳ ውስጥ የማን ነው ይለዋል? እባክህ የእርግብ ነው፣ በቃ ጠረኗ ስላለ መያዝ አለብኝ እያለም ያወራዋል። አሴርም ሙድ ይዞበት ይስቅበታል። እና ፖርሳዋን አሳቅፋ ሂዳ ነው ይለዋል። አንጣ ፖርሳ ውስጥ ያለው ምንድን ነው ይለዋል አይ ቦርሳ ውስጥ ያለውን ማየት አትችልም፣ በቃ ይቀመጥ እንዳት ነካብያለሁ፣ ይለዋል ወደ ቤትም ሀና ደውላላቸው ሂደዋል። ሀናም ስታየው ትስቃለች። እናንተ ደግሞ ብላችሁ ብላችሁ የሴት ቦርሳ እየነጠቃችሁ መምጣት ጀመራችሁ ትላለች። እባክሽ አይደለም የጓደኛውን ቦርሳ ነው ይዘው ይመጣው ይላታል እና እና ታዲያ ትለዋለች፣ በቃ ይሄንን ቦርሳ አደራ ነው ላንቺ አስቀምጪ፣ በማለት ትቷት ይሄዳል። ወይዘሮ ሜላት ስለ ባዩሽ ሌላ የማይታወቅ ማንነት፣ ባዩሽ ከዚህ በፊት የሰራችው ወንጀል እንዳለም ትነግራታለች ለሀና። ሀናም በጣም ይገርማታል እና አሁን እሷን ምንም አሳልፎ የምሰጥበት መንገድ የለም ትላታለች። ምናሴም ወደ ሀና በመሄድ እማዬ ምንም የምትደብቅሽ ነገር የለም ምንድን ነው ንገሪኝ፣ ይላታል። እንዴ እማዬ ላንተ ነገረች እንዴ? ትለዋለች። አዎ አዎ ከነገረችህ በቃ ሁሉንም አውቃለሁ ትለዋለች። እና ደግሞ እኛ ከመወለዳችን በፊት እኮ ነው ጓደኝነታቸው። ስለዚህ እሱን ለሷ ትችላታለሁ ለእናታችን፣ ትለዋለች። የእርግብ ጓደኛም ወርቅ አለ የሚሸጥ ስትል ስለሰማች፣ ቤቱን ሁሉ ምንቅርቅር አድርጋ ትፈልጋለች። እርግብ ድንገት ትመጣለች። እንዲህ ምን ሆኖ ቤቱ እንደዚህ የተንበረቋቆ ሰው ትላታለች። አይ አይጥ ገብታ እየፈለግኩ ነበር በማለት ትሸመጥጣለች። እንዴ አይጥ ብትገባ ታዲያ የዚህን ያክል እንዲ ይደረጋል? እንዲህ ትላታለች። አዎ ስላናደደችን ነው ትላለች። እርግብም አይ እርግጠኛ ነኝ ስለኔ ማወቅ የሚሆን የሆነ ነገር ስለኔ የሚሆነ ነገር እያሰብሽ ነው በማለት እርግብ የዋዛይቱ አይደለችም እና ብቻዋን ታወራለች። አሁን እዚህ ጠብቅኝ በማለትም ወደ ወይዘሮ ባዩሽ ሄዳለች። ወይዘሮ ባዩሽን ካገኘቻት በኋላ አሁን የምልሽን ስሚኝ፣ እርግብ ከኔ ጋር ናት። ስለዚህ እርግብ ያለችበትን እንዳሳይሽ የምትፈልጊ ከሆነ ሀምሳ ሺ ብር አንጪ ትላታለች። እንዴ እንዴት ነው ሀምሳ ሺ ብር የምሰጥሽ? በማለት ከወይዘሮ ባዩሽ ጋር ይነጋገራሉ። ወይዘሮ ባዩሽም መስጠት ስላልፈለገች ልጅቷን ብዙ ነገር ትናገራታለች። የማትፈልጊ ከሆነ የራስሽ ጉዳይ። እንግዳውስ ሌላም ልንገርሽ እርግብ ጋር ያለውንም ወርቅ አውቃለሁ ስትላት፣ ወይዘሮ ባዩሽ አሀ ትልና ታምንና እሽ በቃ በማለት ይደራደራሉ። ወይዘሮ ባዩሽም ድንገት መሳሪያ ነበር ሽጉጥ አውጥታ እኔ ከአንቺ ጋር ደግሞ ምን አይነት እንትን ነው የምውለው? እርግብ ያለችበትን ትናገር ያለች በማለት ልጅቷን ግንባሯ ላይ አድርጋ ታስፈራራታለች። ተምቹና አሲር ደግሞ ከወይዘሮ ሜላት ቤት ስትወጣ ባዩሽን ጠብቀው ለፖሊሶች ደውለው ተናግረው ነበረ ድንገት ልጅቷ ላይ መሳሪያዋን ደቅና ፖሊሶቹ ይዟታል ወይዘሮ ባዩሽም ዛሬ የእጇን አግኝታ ወደ ሸቤ ወርዳለች የዛሬው ክፍል እዚህ ጋር ነበር ያለቀው። ነጩን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የነጩን ኩኪንግ ቤተሰብ የሆኑ መልካም ቀን ባይ